ምሽት ተደርጎ ነበር። ኤምሬትስ ላይ አርሰናልን ከክሪስታል ፓላስ ያገናኘው ጨዋታ ሁለት ለሁለት ተጠናቋል። ጃኩብ ኪቪዮር ሶስተኛው ደቂቃ እንደዚሁም ደግሞ ሌያንድሮ ትሮሳር አርባ ሁለተኛው ደቂቃ ላይ ለአርሰናል በበረቸ የ27ኛው ደቂቃ በጣም ቆንጆ ጎል አስቆጥሮ ቡድኑን አቻ አድርጎ ነበር ያው የትሮሳር ጎል እስኪቆጠር ድረስ። እንደዚሁም ደግሞ ጆን ፊሊፕ ማቴታ 83ኛው ደቂቃ ላይ ተቀይሮ ከገባ በኋላ ሌላ የአርሰናል የተከላካይ ክፍል ስህተት በተለይ ደግሞ የዊሊያም ሳሊባን ስህተት ተከትሎ የተገኘን ኳስ ከሳጥን እና ደግሞ የዳቪድ ራያን ጎሉን ለቆ መውጣትን ተመልክቶ ቡድኑን አቻ ያደረገ ጎል እንደዚሁ አስቆጥሯል። የሊቨርፑልን የዋንጫ ተስፋ ለማዘግየት የታለመ ጨዋታ ነበር። በተለይ ደግሞ በአርሰናል በኩል በክሪስታል ፓላስ በኩል ያው በሳምንቱ መጨረሻ ካለበት የኤፌ ካፕ ጨዋታ የዚህ የግማሽ ፍጻሜ ጨዋታ አስቀድመው ያደረገው እና ምናልባትም ደግሞ የቡድኑን ደግሞ አቋም እና የተጫዋቾቹንም ደግሞ ፎርም ለመለካት የጠቀሙበት ጨዋታ ነው። አሰልጣኝ ኦሊቨር ግላስነር ፈጣን ጅምር ነበር በአርሰናል በኩል። ምንም እንኳን አጠቃላይ በዚህ በጨዋታው ሂደት የምንመለከት ከሆነ በሙሉ ትኩረት ይህንን ጨዋታ የአርሰናል ተጫዋቾች ተጫውተውታል ብሎ ለመናገር አያስደፍርም። ምናልባት የፓርሰንጀርመን ጨዋታ እንደው በግማሽ ልብ የዛ ጨዋታ ላይ ነበሩ ወይ የሚል ጥያቄ እስኪነሳ ከዛ ባሻገር ደግሞ በዚህ በሊጉ የዋንጫ ፉክክር ውስጥ የነበራቸው ተስፋ እንደው ፕራክቲካሊ ይሄ በሂሳብ አይስሌት ሙሉ በሙሉ እንደው ጠፍቷል እንኳን ማለት ባይቻል የትላንት ነው የዚህ የጨዋታዎቹ ማነስ ተስፋ አስቆርጧቸው ነበር ወይ የሚልም ጥያቄ የሚያስነሳ አይነት እንቅስቃሴ ነበር የነበራቸው። ለዛም ነው አሰልጣኙ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ከነበረን ስታንዳርድ ወርደን ነበር የተገኘ ነው በዛሬው ጨዋታ ላይ የሚል አስተያየቱን የሰጠው። ሶስተኛው ደቂቃ ላይ ማርቲን ኦደጋርድ ከግራ መስመር በኩል ያሸመውን ቅጣት ምት ኳስ ያኩብ ኪቪዮር ነፃ ሆኖ ማንም ማርክ ሳያረገው ነበር በቀላሉ ኳሱን ያገኘውና በጭንቅላቱ ገጅቶ ያስቆጠረው። ይህ ተጫዋች እንደው በአርሰናል የዚህ የመሀል ተከላካዮች ምርጫ ዝርዝር ውስጥ ቀዳሚ ተመራጭ እንደማይሆን ገልጽ ነው። ጋብርኤል ማጋሃልሽ ካለ ይህ ተጫዋች አይሰለፍም። ከዛ ባሻገር እንደው ዊልያም ሳሊባን ቢክ ጉዳ አሰልጣኝ ሚካኤል አርቴታ እንደው በጣም ያን ያክል የሚተማመንበት አይነት ተጫዋች እንዳልሆነ እናውቃለን። ግን ደግሞ በተለይ ማጋህላሽ ከተጎዳ በኋላ እየተሰለፍባቸው በሚገኙ ጨዋታዎች ላይ ዴሊቨር እያደረገ ነው የሚገኙ የሚጠበቅበትን አገልግሎት እየሰጠ ነው የሚገኙ ምናልባትም ደግሞ ከሚጠበቅበትም አገልግሎት በላይ እና ደግሞ የአርሰናል ደጋፊዎች የዚህ ተጫዋች ላይ ከነበራቸው ስጋት በተቃራኒው በከፍ ባለ ደረጃ እያገለገላቸው ነው የሚገኘው። ትናንትናም እንደዚሁ ጋብሪኤል ማጋህላሽ ባይኖርም የጭንቅላት ኳስ በማስቆጠሩ ያው የእርሱን አለመኖር እንደዚሁ ሸፍኗል። አርሰናል ትላንትና እንግዲህ የጃኮብ ኪቪዮር ጎል ሲቆጠር በዚህኛው የውድድር ዘመን ከቆመ ኳስ ያገኘው ሀያ ሁለተኛ ጎሉ ነው። አጠቃላይ ደግሞ በሊጉ ብቻ ደግሞ የምንመለከት ከሆነ አስራ ስድስተኛ ጎሉን ነው በቀጥታ ከዚህ ከቆሙ ኳሶች ያገኘው። እና በርቀት በዚህኛው የውድድር ዘመን ከቆሙ ኳሶች ብዙ ጎሎች በማግኘት ምርጡ ቡድን አርሰናል ነው። ካልተሳሳትኩ ያ የያኩብ ኪቪዮር ጎል ሲቆጠር አርሰናል በዚህኛው ውድድር ዘመን ከቆሙ በዚህ በሊጉ አጠቃላይ ካስቆጠራቸው ጎሎች መካከል ለ26 በመቶ የተጠጋ የመቶኛ ድርሻውን ከቆሙ ኳሶች ነው ያገኘው ጎሎችን እና ከተለያዩ አማራጮች ጎል የሚያገኝ ይበልጥ ደግሞ ይሄ የቆሙ ኳሶችን በአግባቡ የሚጠቀም አይነት ቡድን እንደሆነ ትላንትና በድጋሚ አረጋግጧል። በክሪስታል ፓላስ በኩል አጻፋውን ለመስጠት ተደጋጋሚ ጥረቶች ነበሩ። ምናልባትም ደግሞ ከዚህ በሽግግሮች በደንብ የሚታወቅ አይነት ቡድን ነው የኦሊቨር ግላስነር ቡድን እና ደግሞ አርሰናል ደግሞ በተለይ በቶማስ ፓርቴ በቶማስ ፓርቴ የሚመራው የአማካይ ክፍሉ እነዚህን ሽግግሮች ለማቆም በብዙ ሲቸገር ተመልክተናል። ሌክላን ራይስም ያው እንደ ስድስት ቁጥር መሆኖ መጫወት ይችላል ከሳጥን ሳጥን እንደሚመላለስም አማካኝ ሆኖ ማገልገል የሚችል አይነት ተጫዋች ነው። ግን በየትናንትናውኒ ክሪስታል ፓላስን ፈጣን ሽግግሮች ለማቆም ተቸግረው ነበር። በተለይ ደግሞ በኤቤሬቼ ዜና በአዳም ዋርተን ይመራ የነበረውን ሽግግር ለማቆም ያርሳነ ተጫዋቾች በብዙ ተፈተነው ነበር። እና ግን በክሪስታል ፓላስ ተጫዋቾች በኩል ሶስተኛው የሜዳ ክፍል ላይ ይወሰኑ የነበሩ ውሳኔዎች ጥራት ማነስ በቶሎ የአቻነት ጎል እንዳያገኙ እና ደግሞ እነዛ ፈጣን እና አስቸጋሪ የነበሩ ሽግግሮቻቸው ወደ ውጤት እንዳይቀየሩ አድርጓቸዋል። በአርሰናልም በኩል ሲደረጉ የነበሩ የማጥቃት ሂደቶች በሶስተኛው የሜዳ ክፍል ላይ በተለይ ደግሞ በጋብርኤል ማርቲኔሌ በኩል ይወሰኑ በነበሩ ውሳኔዎች እንደዚሁም ደግሞ በ አሁን ላይ የአርሰናል ደጋፊዎች እንደ ትልቅ ኮንሰርን እንደ ትልቅ ስጋት እያነሱት የሚገኙት የማርቲን ኦደጋርድ የብቃት መውረድ፣ ሌላ በአርሰናል በኩል በዚህ በፈጠራው ረገድ የነበረው ጥራት እንዲቀንስ አድርጓል። በእርግጥ በትላንትናው ጨዋታ ላይ ቡካዮ ሳካ ተጣዋቂ ወንበር ላይ ሆኖ ነበር፣ ጨዋታውን እየመረው ተቀይሮ የገባም ቢሆን ግን አርሰናል በዚህ በፈጠራው በኩል እንደው ተዳክሞ ነበር የታየው። ሀያ ሰባተኛው ደቂቃ ላይ አዳም ዋርተን ከቀይ መስመር ያሻማውን የማዕዘን ምት ተቨሬቼዝ በቀጥታ ቮሊ ወደ ጎል መጥቶት የጎሉን ቋሚ ገጭቶ ነበር የተቆጠረውና በጣም ቆንጆ የሚባል ጎል ነበር። ግን ተቨሬቼዝ ጎሎችን ባስቆጠረ ጊዜ በጣም አሪፍ አሪፍ የሚባሉ ጎሎችን ነው ያስቆጠረው። የትናንትናው ጨዋታ ላይ በተለይ ደግሞ ለዚህ ጎል የተጣመሩት ሁለቱ ተጫዋቾች አዳም ዋርተን እና ተቨሬቼዝ በክሪስታል ፓላስ ደረጃ እንዴት እስካሁን ድረስ ሊጫወቱ ይችላሉ ወይም ከክሪስታል ፓላስ ደረጃ በላይ ባሉ በትልልቆቹ ቡድኖች የመጫወት አቅም ያላቸው ተጫዋቾች እንደሆኑ ሲሆኑ በዚህኛው ውድድር ዘመን እንደዚሁም ደግሞ በክሪስታል ፓላስ በቆዩባቸው ጊዜያት ላይ በሚያሳዩት ብቃት ያስመሰከሩ ናቸው እና ትልልቆቹ ቡድኖች እነዚህን ተጫዋቾች በተለይ ደግሞ ቤሬቼ ዜን ለመውሰድ የሚያደርጉት ጥረት ያን ክል የገፋ ሆኖ አንመለከትም እና ምናልባት ክረምት ላይ ስማቸው ከተለያዩ ክለቦች ጋር ሲያያዙ ልንሰማቸው እንችላለን እነዚህ ሁለት ተጫዋቾች። ሁለቱም ጎሎች በአርሰናልም በክሪስታል ፓላስም በኩል የተቆጠሩት ሁለቱም ጎሎች ልምምድ ሜዳ ላይ የተሰሩ በተደጋጋሚ ሪሀርስ የተደረጉ እንደሆኑ በደንብ የሚያሰብቁ አይነት ኳሶች ናቸው። በሁለቱም ቡድኖች በኩል መሪ ለመሆን የሚያስችሉ ለጎል የቀረቡ ሙከራዎች ነበሩ። በአጋማሹ ላይ ግን ያው የአጋማሹ መሪነት ይዞ ማጠናቀቅ የቻለው አርሰናል ነበር። አርባ ሁለተኛው ደቂቃ ላይ ጆሬንቲን በላይ ያቀበለውን ኳስ ከሁለት የፓላስ ተጫዋቾች ጋር ታግሎ እንዲሁም ደግሞ የክሪስታል ፓላስ ወይም አልተከላካይ የላክሮዋን ዲፍሌክት ማድረግ ወይም ደግሞ ኳሱን መጭረፍ ተጠቅመው ተጠቅሞ ጎል ያስቆጠረው ሊያንድሮ ቶሮሳር ቡድኑን ያው መልሶ መሪ ያደረገ በዚህኛው ውድድር ዘመን ቤልጂማዊ ተጫዋች በሊጉ ስምንተኛውን አጠቃላይ ደግሞ በሁሉም ውድድሮች አስረኛ ጎሉን ያስቆጠረው ና የአርሰናል የጎል ምንጭ አንድ ና ሁለት ተጫዋቾች ወይም ደግሞ ጥቂት ተጫዋቾች ላይ ብቻ ይሄ ጥገኛ ያልሆነ ከበርካታ አማራጮች ጎል የሚያገኝ ያነ ቡድን እንደሆነ ከቆሙ ኳሶች እንደገና ደግሞ በብዛት ተቀይሮ ከሚገባው ግን ደግሞ መሰል ጨዋታዎች ላይ የጀማሪ አሰላለፍ በሚሰጠው ጊዜም ዴሊቨር በሚያደርገው ላይ ሊያንድሮ ትሮሳር በኩል መሰል የጎል አጋጣሚዎችንም ደግሞ እንደሚያገኝ ማሳያ ነው። በሁለተኛው አጋማሽ ይበልጥ ጨዋታው ቀዝቃዛ ይመስል ነበር በአርሰናል በኩል ጨዋታውን መቆጣጠር እና የጨዋታውን ውጤት ይዞ ለመውጣት የሚመስል ግን ደግሞ አልፎ አልፎ በሚገኙ አጋጣሚዎች ያው ተጨማሪ ጎል ለማግኘት የሚደረግ አይነት ጥረት ነበር። ግን ያው የነበሩትም ጥረቶች ወደ ጎልነት አልተቀየሩም። ግን ደግሞ ጨዋታው ነው ደግሞ ለመቆጣጠር የነበረውም ደግሞ ጥረት በአርሰናል በኩል ያን ያክል የተሳካ ነበር ማለት አይቻልም። የክሪስታል ፓላስ የመልሶ ማጥቃት ሂደቶች አደገኝነታቸው እንደቀጠለ ነበር። ያው የውሳኔዎቹ ውስተቶች እንዳሉ ሆነው እንደዚህም ደግሞ ዳቪድ ራያ እየነበረው ብርታትም ታግዞበት ማለት ነው እና በትላንትናው ጨዋታ ላይ እንደዚህ አይነት ክፍተትም እንደዚሁ ታይቶበታል። አሰልጣኙም የሁለተኛ አጋማሽ ፐርፎርማንሳቸውንም ጭምር ነው በትልቁ ሴታች የነበረው ከጨዋታው በኋላ በነበረው የቀድም የደራ ጨዋታ መግለጫ ላይ ሰባሁለተኛው ደቂቃ ላይ ጋብሪኤል ማርቲኔሊ ጎል አስቆጥሮ ነበር። ግን ጁሪን ቲምበር ኳሱን ሲያቀብለው ኳሱ ኦራዲ ከመስመሩ አልፏል፣ ወይም ደግሞ ከጨዋታ ውጭ በመሆኑ ምክንያት በቪኤአር ረጅም ደቂቃዎች ከታየ በኋላ ነው ጎሉ የተሻረው። ሰማኒያ ሶስተኛው ደቂቃ ላይ ራሳቸውን ላላስፈላጊ የፕሬሲንግ ቀረበት የዳረጉት የአርሰናል የተከላካይ ክፍል ተጫዋቾች ይህ ስህተታቸው ዋጋ አስከፍሏቸዋል። ዊልያም ሳሊባ የተሳሳተውን ኳስ ያገኘው ጆን ፊሊፕ ማቴታ የዳቪድ ራያን መውጣት ተከትሎ መግቢያችን ላይ ስናነሳ እንደነበረው አሪፍ ጎል አስቆጥሮ ቡድኑን አቻ አደረገ። አርሰናልም ቢያንስ የዚህ የሊቨርፑልን የሻምፒዮንነት ማረጋገጥ ቀላል እንዳይሆን ወይም ደግሞ ወይም ከባድ እንዲሆንበት አላደረገም። አቻ መውጣቱን ተከትሎ ትናንትና አርሰናል ሊቨርፑል፣ በቀጣይ እሁድ ከቶተናም ጋር በሚደብ በሚያደርገው ጨዋታ ላይ አለመሸነፍ ብቻ ይበቃዋል የሊግ ሻምፒዮንነቱን ለማረጋገጥ። እና በብዙ መልኩ አርሰናል ደካማ ሆኖ የታየበት አይነት ምሽት ነበር። አሰልጣኙም ከጨዋታው በለት ጠይቆ ነበር። ምናልባት ተጫዋቾቹ የፔስጂን ጨዋታ በግማሽ ልባቸው እያሰቡ የሆነ የተጫወቱ ተብሎ ሲጠየቅ በእርግጥ እንደዛ ነው ብዬ አላስብም። ግን ደግሞ የነበረው ፐርፎርማንስ አጠቃላይ ደግሞ ከዚህ ከተጫዋቾች ጉዳትም ጋር ደግሞ የነበረብን መጉደል እንዲያው በዚህ ጨዋታ ላይ ነጥብ እንድንጠል አድርጎናል። አጠቃላይ በዚህኛው ውድድር ዘመን በብዙ ዋጋ ያስከፈለ ነጥብ የጣልንባቸው ይሄ አቻ የወጣንባቸው ጨዋታዎች ናቸው ብሏል። በዚህኛው ውድድር ዘመን አርሰናል በጥቅሉ 13 ጨዋታዎችን በአቻ ውጤት ያጠናቀቀው የትላንትናውን ጨዋታ ጨምሮ ማለት ነው እና ባለፉት ሁለት የውድድር ዘመናት ከማንቸስተር ሲቲ ጋር ለዋንጫ በተፎካከረባቸው የውድድር ዘመናት በጋራ አቻ ከወጣባቸው ጨዋታዎች ቁጥር ዘንድሮ ለብቻው ወይም በዚህ ሲዝን ለብቻው አቻ የወጣባቸው ጨዋታዎች ቁጥር ይበልጣል። ባለፉት ሁለት የውድድር ዘመናት ዘንድሮን ሳንጨምር አስራ አንድ ጊዜ ነበር አርሰናል አቻ የወጣው እንግዲህ በሰባ ስድስት ጨዋታዎች ማለት ነው እና ዘንድሮ ግን ከወዲሁ በ33 በ34 ጨዋታዎች 13 ጊዜ አቻ ወጥቶ ነጥብ ጥሏል። እና ይህን ዋጋ ያስከፈለን የሚል ነገርን ሲያነሳ ነበር። ይህ ምናልባት 2018/19 ላይ ሊቨርፑል 97 ነጥብ ይዞ ባጠናቀቀበት እና ማንቸስተር ሲቲ ዘጠና ስምንት ነጥብ ይዞ የሊግ ሻምፒዮን በነበረበት ውድድር ዘመን ላይ ሊቨርፑል አንድ ጨዋታ ብቻ ቢሸነፍም በተከታታይ ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር በማንቸስተር ሲቲ በአንድ ነጥብ ተበልጦ የሊጉን ዋንጫ ያነሳ ያጣው እና ይህ ዘቢገስት ሉዘር ይሉታል ወይም ብዙ ነጥብ ሰብስቦ ግን ደግሞ ምንም ነገር ያላገኘም የሻምፒዮን መሆን ያልቻለ ቡድን ብለው በታሪክ እስኪነሳ ድረስ እንደዛ ዋጋ ያስከፈለው በተከታይ ወይም ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር። አርሰናል ከ2022-23 ውድድር ዘመን ጀምሮ ባደረጋቸው አጠቃላይ 19 ጨዋታዎች 239 ነጥቦችን ሰብስበዋል። በዚህም የመጀመሪያው ነው። የትላንትና ምሽቱን ጨምሮ የሶስቱን የውድድር ዘመናት ምንደመር ከሆነ 14 ሽንፈት ብቻ ገጥሞት እንግዲህ ጥቂት ሽንፈት የገጠመው ቡድን ነው። 99 ጎሎች ብቻ የተቆጠሩበት አይነት ቡድን ነው፣ ግን ደግሞ በዚህኛው ውድድር ዘመን ይሄ ደክሞ የታየ በዚህ በአጠቃላይ በመከላከሉም በኩል ካምኑ አንጻር ብዙ ጎሎች የተቆጠሩበት የውድድር ዘመኑ ሳይጠናቀቅ ብዙ ጎሎች የተቆጠሩበት ሆኖ ታይቷል እና ሚኬል አርቴታን እያሳሰበው ያለው ነገር ይህንን ይመስላል። በስፔን ላሊጋም ትናንትና ጨዋታዎች ነበሩ። አትሌቲክ ቢልባኦ ከላስ ፓልማስ ጋር ያደረገውን ጨዋታ አንድ ለዜሮ አሸንፏል። እኛ ኪ ዊሊያምስ ነው አምስተኛው ደቂቃ ላይ ጎሉን ያገባው። ቢልባኦ በቀጣይ ሐሙስ ከማንቸስተር ዩናይትድ ጋር የየአውሮፓ ሊግ ግማሽ ፍጻሜ መልስ ጨዋታ አለበትና እስከዛ ጨዋታ ድረስ ምንም አይነት ጨዋታ አይኖረውም። በሳምንቱ መጨረሻ ቀናት ላይ ምንም አይነት የሊግ ጨዋታ አያደርግም። ስለዚህ በቂ የሪከቨሪ ጊዜ ይኖራል። በአንጻሩ ደግሞ ማንቸስተር ዩናይትድ እሁድ እለት ከቦርድ መዝጋድ ጨዋታ አለበት፣ ከፈታኝ ቡድን ጋር ሪያል ማድሪድ በኮሎሴም ያደ ያደረገውን ጨዋታም አንድ ለዜሮ አሸንፏል። አርዳ ጉለር ሀያ አንደኛው ደቂቃ ላይ አሪፍ ጎል አስቆጥሮ ማለት ነው። እንደ ስያሜ ኮሎሴም ውስጥ የተደረገ ጨዋታ ነበር ማለት ይቻላል። ኮሎሴም በጥንት የሮማውያን ስልጣኔ ጊዜ ይህ ጸብ ስፖርቶች እንደው ስፖርት እንኳን ለማለት ይከብዳል። የጸብ ትርኢቶች ይታዩበት የነበረ መለስተኛ ጦርነት የሚደረግበትና ሕዝብ ያው ሕዝቡና ነገስታቱ ያንን ነገር እየተመለከቱ የሚዝናኑበት ስፍራ ነበር። ትናንትናም የሄታፌ ተጫዋቾች በተለይ ደግሞ ሁለተኛው አጋማሽ ላይ እንደ ኮሎሴም ነበር ያስመሰሉት በትክክል ም ስቴዲየማቸው። የሪያል ማድሪድ ተጫዋቾች ላይ ተደጋጋሚ ጥፋቶች ይሰሩ ነበር አጠቃላይ በጨዋታው 22 ጥፋቶች ተሰርተው ነበር። 15ቱን የሄታፌ ተጫዋቾች ናቸው የሰሩት። ቲቦ ኩርቶ አልቀረለትም፣ እንግዲህ ተደጋጋሚ ጥፋቶች ይሰሩበት ነበር። ግን ያው በስተመጨረሻ ሪያል ማድሪድ ሁለት ተጫዋቾቹን በጉዳት ምክንያት አቶ ኤድዋርዶ ካማቪንጋ እና ዳቪድ አላባን በጉዳት አቶ ግን ደግሞ የትናንትናውን ጨዋታ ሶስት ነጥብ ይዞበት ወጥቷል። የፊታችን ያው በሳምንቱ መጨረሻ ቀናት ከባርሴሎና ጋር የኮፓ ዴልሬ የፍጻሜ ጨዋታ አለበት ከሴቪል ከተማ ላይ የሚደረግ ለዛ ጨዋታ ነው ቀጣዩ ትኩረታቸው ተብሎ ነው የሚጠበቀው። ኢንተር ሚላን በሜዳው ያው በእርግጥ አንድ ስታዲየም ነው የሚጋሩት ግን፣ ትናንትና እንደ ባለሜዳ ሆኖ ይቆጠረ የነበረው ኢንተር ሚላን ነበር። ሶስት ለዜሮ ተሸንፏል በሚላን ሉካዮቪች ሁለት ጎሎችን አስቆጥሯል። 36ና 49 ደቂቃ ላይ ቲያኒ ሬንደርስ 85ኛው ደቂቃ ላይ ሚላንን ወደ ፍጻሜ ማለፉን ያረጋገጠች ጎል አግብቷል። በቦሎኛ መሸነፉ ባለፈው የጣሊያን ሴሪያ የጨዋታ ሳምንት ላይ መሸነፉ የውድድር ዘመን ማጠናቀቂያ እቅዱን አበላሽቶበታል። የሲሞኔ ኢንዛጊን ትናንትና በአመዛኙ ተጠባባቂ ተጫዋቾችን እንዲጠቀም ነው ያስገደደው። ምክንያቱም በቀጣይ ከሮማ ጋር የሚያደርገው ጨዋታ በፖፕ ፍራንሲስ ሰልፈት ምክንያት የተላለፈም ቢሆን ከባርሴሎና ጋር የቻምፒየንስ ሊግ ጨዋታ አለበት እና ያው ለዚህ ጨዋታ ዋነኛ ወይም ደግሞ ቀዳሚ ተመራጭ ተጫዋቾቹን ለማሳረፍ ባቀደው መልኩ ነበር የትናንትናውን ጨዋታ በተጠባባቂ ተጫዋቾች በአመዛኙ የተጫወተው። ሰርጆ ኮንሴሳው ኢንተርን ከገጠመባቸው ያለፉት አራት ጨዋታዎች ሁለቱን አሸንፈው ሁለቱም ደግሞ በጥሩ ማለፍ ጨዋታዎች ነው የተደረጉት። አንደኛው በሱፐር ኮፓ ኢታሊያ ፍጻሜ እንደዚሁ አሸንፈው በግማሽ ፍጻሜ እንደዚሁ አሸንፎ ነበር። ትናንትናም እንደዚሁ በኮፓ ኢታሊያ የግማሽ ፍጻሜ መርስ ጨዋታ አሸንፎታል። ቶማስ ፓርቲ ባርሰናል ተጨማሪ ሁለት አመታት አሊያም ደግሞ አንድ አንድ አመት ውል ካራዘመ በኋላ አንድ ደግሞ ተጨማሪ በክለቡና በተጫዋቹ ፍቃድ ላይ የተመሰረተ አማራጭነት ያለው ውል ይፈርም እንደሆነ ተነግሯል። አንድሪያ በርታ አዲሱ ናቸው የአርሰናል ስፖርቲንግ ዳይሬክተርና የተጫዋች ወኪሎች በንግግር ላይ ናቸው። ግን ደግሞ የማርቲን ዙቢ ሜንዲንም ደግሞ ዝውውር ማጠናቀቅ ይፈልግ አርሰናልና ልክ ማንቸስተር ሲቲ ፈርናንዲኒዮና ሮድሪን በአንድ አንድ ውድድር ዘመን በጋራ እንዲያሳልፉ በማድረግ የሮድሪ ልምድ እንዲያገኝ ያደረገበት መንገድ አርሰናልም እንደዚሁ በማርቲን ዙቢ ሜንዲና በቶማስ ፓርቴ መተግበር ይፈልጋል። ዘንድሮ 45 ጨዋታዎችን ለአርሰናል አድርጎ ምን ያክል ጠቃሚ ተጫዋች እንደሆነ አሳይቷልና የእሱ መቆየት በእርግጥም ለመድፈኞቹ ጠቃሚ እንደሚሆን ምንም ጥርጥር የለውም።